ታሪካችን የሚጀምረው ከብዙ ሺህ ዓመታት በፊት በሲና ተራራ ላይ ነው። ሊቀነቢያት ሙሴ ለአርባ ቀንና ለአርባ ሌሊት ሲጸልይ በጾምና በጸሎት ከቆየ በኋላ ከልዑል እግዚአብሔር ዘንድ አስርቱ ቃላት የተጻፈበትን ጽላት ታቦተ ጽዮን ከእግዚአብሔር እጅ ተቀብሏል። አስርቱ ትእዛዛት በእግዚአብሔር ጣቶች የተጻፉ ናቸው። እግዚአብሔር አምላክ ታቦተ ጽዮንን እንዲሠራ ብልሃትንና ጥበብን ማስተዋልንና ዕውቀትን ይለይ ዘንድ መንፈሱን ያሳደረበት ከይሁዳ ወገን የሆነውን ባስልኤልን መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ ሁለት ክንድ ተኩል፣ ወርዷ አንድ ክንድ ተኩል፣ ቁመቷ አንድ ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠል በውስጥም በውጪም በጥሩ ወርቅ ለበጣት። በታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱ ማዕዘናት በወርቅ የተሰሩ ቀለበቶችንና በእርሱም ውስጥ የሚገቡ ሁለት መሎጊያዎችን ሰራ። ከጥሩ ወርቅም የስርዓት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሠራ። የስርየት መክደኛውን እንዲጋርዱም አድርገው ጥሩ በሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ ያስቀመጣቸው። እነዚህ በጥሩ ወርቅ የተሰሩ ሁለቱ ኪሩቤል ፊታቸው ወደ ስርየት መቅደኛ ሆኖ እርስ በርሳቸው እንዲተያዩ አድርጎ የተሰሩ ነበሩ። በዚህ በስርየት መቅደኛው በሁለቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋገረው ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ታቦተ ጽዮን የሚለው ስያሜ እንዲህ በአጋጣሚ የመጣ አልነበረም። ጽዮን ልበ እግዚአብሔር ለተባለው የንጉሥ ዳዊት ኃያል ከተማ ነበረች። ጽዮን ማለት መጠጊያና መተማመኛ ማለት ነው። ንጉሥ ዳዊት ይህችን ከተማ ምሽጉ አድርጎ ጠላቶቹን ሁሉ ድል አድርጎባታል። የተበደሉና የተጨቆኑ ሕዝቦች ፍትሕን ለማግኘት ወደዚች ቅድስት ስፍራ ይጎርፉ ነበር። ጽላተ ሙሴም በዚች ከተማ ስለ ነበረች ይማጸኑባትና ከበረከቷም ይካፈሉ ነበር። ታቦተ ጽዮን የምትኖርበትን ድንኳን ሊቀ ነቢያት ሙሴ እንዲሰራ እግዚአብሔር ነግሮታል። ሊቁ ቅዱስ ኤጲፋኒዮስ ሲናገር ደብተራ ኦሪትን በኢየሩሳሌም ሰማያዊት አራያና ምሳሌ እንዲሰራ እግዚአብሔር አሳይቶታል። ኢየሩሳሌም ሰማያዊት ሁለንተናዋ ከብርሃን የተሰራች ናት። የኢየሩሳሌም ሰማያዊት ቅርጽና ደብተራ ኦሪት ይመሳሰላሉ። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በቦታው በታቦተ ጽዮን አማካኝነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔርን ለሚታዘዙና ትእዛዙን ለሚጠብቁ የእግዚአብሔር ከነሱ ጋር መሆን ምልክት ብቻ አልነበረችም፣ የኃይሉ ማሳያም ጭምር ነበር እንጂ። አስገራሚ ተአምራትንም ፈጽማለች። ሕዝበ እስራኤል ሕጉን ሲጠብቁ እግዚአብሔር ከእነርሱ ጋር በታቦቱ ላይ እያደረ ጠላቶቻቸውን ድል እንዲያደርጉ ረድቷቸዋል። ነገር ግን ቃል ኪዳናቸውን ሲጥሱ ታቦቱ ጥበቃዋን ተወስድ ነበር፣ ሽንፈትም ይደርስባቸው ነበር። በአንድ ወቅት ሊቀ ካህናት ኤሊ ልጆቹ አፍኒና ፊነሐስ ነበሩት። አፍኒና ፊነሐስ የአባታቸውን ምክር አቃለው የማይገባ ኃጢአት ሰርተው አምላካቸው እግዚአብሔርንም አሳዘኑ። በራሳቸው ፍቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝቡ ላይ የሚያደርሱት በደል እየጨመረ ሄደ። በዚህም ምክንያት የእግዚአብሔር ረድኤት ስለተለያቸው ፍልስጤማውያን በጠላትነት ተነሱባቸው። እስራኤላውያን ከኤሊ ልጆች ጋር ሆነው በአንድነት ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤም ዘመቱ። ጦርነትም ገጠሙ። ታላቅ ግድያም ነበረ። በጦርነቱ አፍኒንና ፊንሐስ ሞቱ። ፍልስጤማውያን በጦርነት እስራኤልን ድል አድርገው ታቦተ ጽዮንን ማረኩ። እስራኤላውያንም ታላቅ ሐዘን ውስጥ ገቡ። የታቦተ ጽዮን ኃይል በእስራኤላውያን ላይ ብቻ የተወሰነ አልነበረም። ፍልስጤማውያን ታቦተ ጽዮንን ማርከው ከወሰዷት በኋላ ታቦቱን ወደ ጣዖታቸው ቤት አስገቡት። ዳጎን ከተባለው ጣዖታቸው በታች አስቀመጧት። በማግስቱ የዳጎን አገልጋዮች መጥተው ቢያዩት ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍተው አገኙት። ፍልስጤማውያን ደጋግሞ ቢያቆሙትም በግንባሩ ወድቆ እጆቹ ተለያይተው ጣቶቹም ተቆራርጠው ወደቁ፣ በወለሉ ላይ ተበታትነው አገኙት። የእግዚአብሔር ኃይል የማይደፈር መሆኑን አሳየ። ፍልስጤማውያንም በታቦቱ ኃይል ተደናገጡ፣ ጣዖታቸውንም ናቁት። ሕዝቡም በሰውነታቸው ላይ እባጭ እየወጣባቸው ሲገድላቸው፣ ሌሎቹንም በሚያንቀጠቅጥና በሚጥል በሽታ እያሰቃያቸው፣ እህላቸውንም በአይጥ እየተበላ እንስሶቻቸውን በበሽታ አለቁባቸው። በሽታና መክሰፍት በምድራቸው ላይ ሲነግስ ተመለከቱ። ለሰባት ወራት ያህል ታቦቱ በእነርሱ ዘንድ ቆየች። ከሰባት ወራት በኋላ ፊልስጤማውያን ታቦተ ጽዮንን ወደ አገሯ ለመመለስ ወርቅ በሳጥን አድርገው በሰረገላ ጭነው በላሞች እያስኮተቱ ወደ አገሯ ሰደዷት። እስራኤላውያን የታቦተ ጽዮን መመለስ በሰሙ ጊዜ በእልልታና በሆታ በዝማሬ ተቀብለው አሚናዳብ ቤት አስገቧት በዚያም 20 ዓመታት ኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርካለች። ንጉሥ ዳዊት ታቦተ ጽዮን ወደ ከተማዋ በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በምስጋና ተቀብሏታል። ብዙ መስዋዕትም ተሰውቷል። ታቦተ ጽዮን እስከ ንጉሥ ሰለሞን ዘመን ድረስ በደብተራ ኦሪት ከተቀመጠች በኋላ በንጉሥ ሰለሞን በተሰራው ቤተ መቅደስ ገብታለች። ዘመናትም አለፉ። የንጉሥ ሰለሞን ጥበብ ዝናም ከእስራኤል አልፎ ወደ ኢትዮጵያ ደረሰ። በዚያን ጊዜ በኃይሏና በጥበቧ የምትታወቅ ንግሥት ነበረች። ስሟም ንግሥተ ሳባ ይባል ነበር። በሌላ ስሟ ማክዳ ትባላለች። ጌታችን በመዋለ ስብከቱ ንግሥተ አዜብ ብሏታል። አዜብ ማለት ደቡብ ማለት ሲሆን፣ ኢትዮጵያ በድሮ ግዛቷ ለእስራኤል ደቡብ ነበረች። ጌታችን ንግሥተ አዜብ ያላትም በዚህ ምክንያት ነበር። ንግስተ ሳባ ስለ ንጉስ ሰለሞን ጥበብና ስለ ታቦተ ጽዮን ክብር በሰማች ጊዜ ልቧ በጉጉት ተሞላ። በነጋዴዎቿ አማካኝነት ስለ ሰለሞን አስደናቂ ጥበብ በተደጋጋሚ ትሰማ ነበር። በመጨረሻም ይህንን ጥበበኛ ንጉስ በገዛ ዓይኗ ለማየትና ለታቦተ ጽዮንም ክብር ለመስጠት ወደ ኢየሩሳሌም ለመጓዝ ወሰነች። እግዚአብሔርም መንገዱን አቀናላት። ያለ አንዳች መሰናከል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ክብርና ለንጉሥ ሰለሞን ገጸ በረከትን አቀረበች። ንግስተ ሳባ እጅግ ውድ የሆኑ ስጦታዎችን ይዟ ተጉዛለች። ንጉሥ ሰለሞንን ባገኘችው ጊዜ በጥበቡ እጅግ ተገረመች። እርሱም በንግስተ ሳባ ጥበብ እጅግ ተደነቀ። በኢየሩሳሌም በቆየችበት ወቅት ከንጉስ ሰለሞን አንድ ልጅ አግኝታለች። ንግስተ ሳባ ወደ ኢትዮጵያ ተመለሰችና ልጇን ሚኒሊክን አሳደገችው። በደረሰ ጊዜም የአባቱን መንግሥትና የቃል ኪዳኑን ታቦት እንዲያውቅ ወደ ኢየሩሳሌም ላከችው። ሚኒሊክ በኢየሩሳሌም ለሦስት ዓመታት ያህል ቆይቷል። ከሊቀ ካህናቱ ሳዱቅም የሙሴን ሕግጋትና ሥርዓተ ክህነት ተምሯል። ወደ ኢትዮጵያ ሲመለስም በፈቃደ እግዚአብሔር ታቦተ ጽዮንን ይዞልን መጥቷል። ራሷ ታቦተ ጽዮን ለዘመናት በኢየሩሳሌም የኖረችው ቅዱሷ ታቦት አሁን ወደ ኢትዮጵያ ወደ አዲሱ ቤቷ አመጣች። ይህች ታቦት ለሶስት ሺህ ዓመታት ያህል እስከ ዛሬም ድረስ በኢትዮጵያ በአክሱም ትገኛለች። ንግስተ ሳባ የታቦቱን መምጣት በሰማች ጊዜ በታላቅ ደስታ ደስ ተሰኘች፣ ተቀበለችውም። ለእግዚአብሔር መሥዋዕት አቀረበች። ታቦቱን የሚንከባከቡ ካህናትም ሾመች። ንግሥተሳባ ሳባ ልጇ ለመምራት በደረሰ ጊዜ እሷም በደከመች ወቅት መንግስቷን ለልጇ ለምኒልክ አስረከበች። በሞተችም ወቅት በአክሱም በክብር ተቀብራለች። ታቦተ ጽዮን ለሶስት ሺህ ዓመታት ያህል በኢትዮጵያ በአክሱም ከተማ በክብር ኖራለች። ለዘመናት ታቦተ ጽዮን የእምነትና የኩራት ምልክት ብቻ ሳትሆን፣ የጥልቅ ምስጢራትን ማሳያ ነበረች። ቅድስት ቤተ ክርስቲያን በብሉይ ኪዳን በታቦተ ጽዮን የተፈጸሙትን ገቢረ ተአምራት ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በመስጠት ተርጉማ ለልጆቿ ታስተምራለች። ቅዱሳን የቤተ ክርስቲያን አባቶች እንዳስተማሩን ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ታቦቱ የቃል ኪዳኑን ጽላት በውስጡ እንደያዘ ቅድስት ድንግል ማርያም የእግዚአብሔርን ቃል ኢየሱስ ክርስቶስን በስጋዋ ተሸክማለችና ነቢዩ ዳዊትና ነቢዩ ኢሳይያስ ጽዮን ከተሰኘች የሙሴ ጽላት ካህኑ በሚያቀርበው መስዋዕት አማካኝነት አፋዊ ድህነት እንደተደረገ፣ ከመቤታችን ከተወለደው አማኑኤል አማናዊ ድህነት እንደሚፈጸምልን፣ መድኃኒት ከጽዮን ይወጣል ከያዕቆብም ኀጢአተኝነት ይወገዳል በማለት ስለ ክርስቶስ ትንቢት ተናግሯል። ይህንንም ቅዱስ ጳውሎስ ለጌታችን ለመድኃኒታችን ሰጥቶ በሮሜ መልእክቱ በምዕራፍ 11 ቁጥር 26 ላይ ተጠቅሞበታል። እንዲህም በማለት ተናግሯል። እንደዚሁ እስራኤል ሁሉ ይድናል፣ እንዲሁ ተብሎ እንደ ተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኀጢአተኝነትንም ያስወግዳል እንዳለ በዚህ ቦታ ጽዮን ያላት ቅድስት ድንግል ማርያምን መሆኑ ማስተዋል እንችላለን። ምክንያቱም ጌታችን ከእርሷ እንጂ ከሌላ አልተወለደምና። ስለዚህ ነቢያት መድኃኒት ከጽዮን ይወጣል ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዮን ከተባለችው ከቅድስት ድንግል ማርያም ይወለዳል ማለታቸው እንደሆነ ግልጽ ነው። ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙ ወቅት ታቦተ ጽዮንን ማርከው ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑረውት ነበር። ነገር ግን ታቦቷ ዳጎንን በፊቷ ሰባብራ እንደጣለችው፣ እንዲሁ ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን ኢየሱስ ክርስቶስ በእኛ ላይ ሰልጥኖ የነበረውን ሰይጣን ድል መንሳቱን እናስታውስበታለን። ምንም እንኳን ቅዱስ ዳዊትና ሌሎች ነቢያት ስለ ቅድስት ድንግል ማርያም ለመናገር ሲሉ ጽዮን የሚለውን ስም አብዝተው ይጠቀሙ እንጂ አልፎ አልፎ ጽዮን በማለት ስለ ከተማዋ ተናግሮ እናገኛለን። ለምሳሌም ሚካያስ በመጽሐፉ ስለዚህ በእናንተ ምክንያት ጽዮን ትታረሳለች ይላል። ይህ በቀጥታ ስለ ጽዮን ከተማ የተነገረ ነው። ቅዱስ ጳውሎስ ስለ ጌታችን መናገር ሲፈልግ ስለ እርሱ የሚናገሩትን ትንቢቶች ብቻ መርጦ እንደተጠቀመ እንመለከታለን። እኛም እንዲሁ ለቅድስት ድንግል ማርያም የተነገሩትን አስተውለን መለየት ይጠበቅብናል። ምክንያቱም አንዳንድ ስለ ቅድስት ድንግል ማርያም ያልተጻፉ ነገር ግን ጽዮን የሚለውን ስም ይዘው የሚገኙ የመጽሐፍ ቅዱስ መንባባት አሉና። ስለ ታቦተ ጽዮን የተጻፉ ገቢረ ተአምራት ሁሉ እግዚአብሔር ቃል ከመቤታችን ከቅድስት ድንግል ማርያም ተወልዶ ለፈጸማችሁ ታላላቅ የድነት ስራዎች ምሳሌዎች ናቸው። በዚህ መልክ ቅድስት ቤተ ክርስቲያናችን መንጋዎቿን ስለ ቅድስት ድንግል ማርያምና ስለ ልጇ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም በርሱ ስለ ተሰጠን ሰማያዊ አገልግሎት ሥርዓት፣ ስለ ታቦት ጥቅምና አገልግሎት ታቦተ ጽዮንና ቅድስት ድንግል ማርያምን በማነጻጸር በሰፊው እንደምታስተምረን መረዳት እንችላለን። እግዚአብሔር አምላክ ከመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የመንፈስ ቅዱስ አንድነት በእኛ ላይ ለዘላለም ጸንቶ ይኑር። ወስብሐት ለእግዚአብሔር። ይቆየን።